ሰላምና ጤና ለእናንተ ይሁን፣ የተከበራችሁ የፉትቦል ታይም ቤተሰቦች እንዴት ናችሁ? የዕለተ ማክሰኞ አዳዲስና ትኩስ ስፖርታዊ ዜናዎችን እንደዚሁም የጨዋታ ጥቆማ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ይህንን የዩቲዩብ ቻናላችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት እንጋብዛለን። ዛሬ በአውሮፓ መድረክ ትልቅ ትልቅ ትልቅ ጨዋታዎች አሉ። በአውሮፓ ቻምፒዮንስ ሊግ አርሰናል በኤምሬት ሪያል ማድሪድን ያስተናግዳል። ዛሬ ምሽት የአውሮፓ ቻምፒዮንስ ሊግ ጨዋታ ይደረጋል። አርሰናል በሜዳውና በደጋፊ ፊት የ15 ጊዜ የአውሮፓ ቻምፒዮንስ ሊግ ባለ ክብር ሪያል ማድሪድን ያስተናግዳል። አርሰናሎች እስካሁን ምንም የአውሮፓ መድረክ ዋንጫ የላቸውም። ዛሬ ግን ያንን ለማሳካት ማድሪድን ማሸነፍ መገዳደር ይኖርባቸዋል ምክንያቱም በመልሱ ጨዋታ እንግዲህ በሳንቲያጎ በርናባው ይደረጋል። ታዲያ እንግዲህ ሁለት ክለቦች አራት ጊዜ ተገናኝተዋል። ሪያል ማድሪድ አንዱንም ጨዋታ ማሸነፍ አልቻለም። በ2006 በ2006 በቻምፒዮንስ ሊግ ጨዋታ ተገናኝተው ያንን ጨዋታ አርሰናል አርሰናል በማድሪድ ሜዳ አንድ ለባዶ በሆነ ውጤት አሸንፏል። ጎሉን ያስቆጠረው ቴሪ ዳንኤል ሆኒሪ ነበረ። ታዲያ የመልሱ ጨዋታ በአርሰናል ሜዳ በኤምሬት ተደርጎ ዜሮ ለዜሮ በሆነ ውጤት አቻ ውጤት ተለያይቶ ነበር። ዛሬስ ምን እንጠብቅ? በኢትዮጵያ ሰዓት አቆጣጠር ምሽት አራት ሰዓት ላይ ሲል ይህ ጨዋታ ይደረጋል። ሌላው ተጠባቂው ጨዋታ እንግዲህ ባየር ሙኒክ በአሊያንዝ አሬና ኢንተር ሚላንን ያስተናግዳል። እኚህ ሁለት ገናና ክለቦች በአውሮፓ መድረክ ሁለቱ ክለቦች በድምሩ ዘጠኝ አውሮፓ ቻምፒዮንስ ሊግ ዋንጫን አሳክተዋል። ሙኒክ ስድስት ጊዜ ሲያነሳ እንደዚሁ ኢንተር ሚላን ሶስት ጊዜ ማንሳት ችሏል። ሁለቱ ክለቦች በአውሮፓ ቻምፒዮንስ ሊግ 11 ጊዜ ተገናኝተው ባየር ሙኒክ ስድስት ጊዜ ሲያሸንፍ፣ ኢንተር ሚላን አራት ጊዜ አሸንፏል። አንድ ጨዋታ ደግሞ እንደዚሁ አቻ ተለያይተዋል። ዛሬ ምሽት በኢትዮጵያ ሰዓት አቆጣጠን በእኩል ሰዓት አራት ሰዓት ላይ ሲል ይደረጋል። ፊዮሬንቲናዎች የግብ ጠባቂያቸውን ውል ያራዝሙ እንደሆነ እየተነገረ ይገኛል። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የነበረው ዴቪድ ደ ሄያ ለአንድ ዓመት አዲስ ኮንትራት ለመፈረም ከፊዮሬንቲና የስፖርት ባለስልጣናት ጋር እየተወያየ እንደሆነ እየተገለጸ ይገኛል። በአሳለፍነው የውድድር ዓመት ባሳለፍነው የክረምቴ ዝውውር መስኮት በነጻ ዝውውር ነበር ወደ ፊዮሬንቲና ያቀናው። በፍሬንቲና ቤት ታዲያ ድንቅ የውድድር ዘመናትን እያሳለፈ ይገኛል። ፌሬንቲናዎች ታዲያ የዚህን ግብ ጠባቂ ውል ለማራዘም አሁንም እየሰሩ እንደሚገኙ ወደ ኢጣሊያ የሚወጡ ዘገባዎች ያመላክታሉ። ማርቲን ኦዴጋርድ የቀድሞ ክለቡን እንግዲህ ይገጥማል። ማርቲን ኦዴጋርድ ወደ አርሰናል ከመምጣቱ በፊት በተለያዩ ክለቦች እንግዲህ በውሰት ሲዘዋውር እንደ ቆየ ተመልክተናል። ወደ አርሰናል ከመምጣቱ በፊት እንግዲህ በርከት ባሉ ክለቦች ተዘዋውሯል። በሪያል ሶሲዳድ እንደዚሁ፣ በቪቲዝ ቤት በቪትስ እንደዚሁም በሪያል ማድሪድ ቤት እንደተጫወተ እናስታውሳለን። ታዲያ ወደ አርሰናል ቤት በ2021 ነበረ በ35 ሚሊዮን ፓውንድ የፈረመው። አሁን ታዲያ በአርሰናል ቤት ምትክ ያልተገኘለት ተጫዋች ሆኗል። ማርቲን ኦዴጋርድ የኖርዣዊ እንግዲህ ኢንተርናሽናል ታዲያ ዛሬ ከቀድሞ ክለቡ ጋር ይጋጠማል ማለት ነው። የአርሰናል አምበል ሆኖ ዛሬ ሪያል ማድሪድን በኢምሬት ይጋጠማል። የባየር ሙኒኩ የፊት መስመር ተጫዋች ሃሪ ኬን ከአሳለፍን ውድድር ዘመን ጀምሮ በአውሮፓ ቻምፒዮንስ ሊግ 18 ጎሎችን በማስቆጠር አሁንም ቢሆን በውድድሩ ላይ ከፍተኛ ጎል አስቆጣሪ ነው። እንግዲህ ባየር ሙኒክ ይህንን ተጫዋች ከቶተናሞት ስፐር ካስፈረሙ በኋላ አሁንም ቢሆን የፊት መስመራቸው አስፈሪ ሆኖ ይገኛል። ታዲያ ካሳለፍነው የውድድር ዘመን ጀምሮ በባየር ሙኒክ ቤት 18 የአውሮፓ ቻምፒዮንስ ሊግን ጎል በማስቆጠር እንግዲህ አሁን ቢሆን ምትክ ያልተገኘለት ተጫዋች ሆኗል። የፓሪሰን ጀርሜ የእግር ኳስ ክለብ አማካሪ ሊዩስ ፓንኮስ ማርከስ ራሽፎርድን ወደ ፓሪሰን ጀርሜ ለማዛወር እንደሚፈልጉ እየተገለጸ ይገኛል። እንደ ሌኪፕ ዘገባ ከሆነ ራሽፎርድ እንደ ኤሌክፕ ዘገባ ከሆነ ከማርከስ ራሽፎርድ ወኪሎች ጋር እንደተገናኙም እንግዲህ ዘገባዎች እያመላከቱ ይገኛል። ማርከስ ራሽፎርድ በዚህ ሰዓት ላይ በአስቶን ቪላ ቤት ይገኛል። ከማንቸስተር ዩናይትድ በውሰት በጥር በጥሬ ዝውውር መስኮት እንግዲህ ወደ አስቶን ቪላ ቤት ካቀና በኋላ ጥሩ የውድድር ዘመን እያሳለፈ ይገኛል በኡና ኤምሪያው ስር አስቶን ቪላ ቤት ጋቪ በባርሴሎና ቤት ጫማው መስቀል እንደሚፈልግ ተናግሯል። ጋቪ ይናገራል፣ በባርሴሎና ቤት ሁሉንም ነገር ማሳካት እፈልጋለሁ። እንደ ተጫዋች የማስበው ይሄንን ነው። ነገር ግን በመሃል ምን እንደሚፈጠር አይታወቅም። ጉዳት ሊያጋጥም ይችላል፣ እንደዚሁ የብቃት መውረድ ሊከሰት ይችላል። ነገር ግን በባርሴሎና ቤት አሁንም ቢሆን ደስተኛ ነኝ። እግር ኳስን እስከማቆም ድረስ በባርሴሎና ቤት መጫወት እፈልጋለሁ፣ ሲል ጋቪ ተናግሯል። በ2010 ባየር ሙኒክና ኢንተር ሚላን በሳንቲያጎ በርናባው ለቻምፒዮንስ ሊግ ፍጻሜ ተገናኝተው ነበር። ዛሬም ታዲያ ኢንተርና እንግዲህ ባየርሙኒክ ሙኒክ ሲገናኙ አንድ ተጫዋች አለ። ያኔ ተጫውቶ አሁንም በባየር ሙኒክ ቤት እየተጫወተ የሚገኝ ተጫዋች ቶማስ ሙለር ይባላል። ያኔ እንግዲህ የፍጻሜውን ጨዋታ አሸናፊው ኢንተር ሚላን ነበረ። ለኢንተር ሚላን እንዲህ ዲያጎ ሚንቶ ዲያጎ ሊሚንቶ ሁለት ጎሎችን በመጀመሪያው 45 በማስቆጠር ኢንተር ከአርባ አመት በኋላ የአውሮፓ ቻምፒዮንስ ሊግ ዋንጫን እንዳሳካ እንግዲህ አድርጎት ነበረ። ታዲያ ቶማስ ሙለር ዛሬም እዛ ጨዋ ላይ የተጫወተ ተጫዋች ዛሬም በባየር ሙኒኩ እንግዲህ ጨዋታ ላይ ይገኛል ተብሎ ይጠበቃል። ዛሬ ምሽትም እንግዲህ ኢንተር ሚላን ወደ አልያንስ ዛሬና ቀንቶ ከባየር ሙኒክ ጋር ይህንን ጨዋታ እያደርጋል። የተከበራችሁ የፉትቦል ታይም ቤተሰቦች ለዛሬ የላችሁ የጨዋታ ጥቆማና አዳዲስ ስፖርታዊ ዜናዎች እነዚህን ይመስሉ ነበረ። በሌላ ዝግጅት እስክንገናኝ ድረስ እንግዲህ በሰላም እንድትቆዩንን በአክብሮት እንጋብዛለን። ይህን ዩቲብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታቱን። ሌሎች አዳዲስ ስፖርታዊ ዜናዎችን የይዘናላችሁ የምንቀርብ ይሆናል።